ከአንድ ደንበኛ የሚጠበቀው በራሱ የባንክ አካውንት ከ500ሺ ብር ጀምሮ በመቆጠብ የቤት ባለቤት መሆን የሚችልበትን ትልቅ እድል ይዘላችሁ በተናል። ሶስተኛው ሳይታችን ደግሞ በመሀል ካዛንችስ ከኢትዮ ሴራሚክ ፊት ለፊት ላይ የሚገኝ ሲሆን ግራውንድ ፕላስ 19 ህንፃ ነው የሚሆነው። መስቀል ፍላወር ላይ ያለው ሳይታችን ላይ በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንጻችንን ገንብተን 80 ፐርሰንት አድርሰናል። የካዛንችሱ ሶሳይታችን ላይ ከአራት ነጥብ ሁለት ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። እንኳን ወደ ኮምፓስ ፕሮፐርቲ በሰላም መጣችሁ! ኦፕን በሆነ በራሳቸው አካውንት ቆጥባችሁ የቤት ባለቤት የምትሆኑበትን እና ስለ ኮምፓስ ፕሮፐርቲ አንዳንድ መረጃዎች ይሰጣችኋሉ። አብራችሁን ቆዩ። መነሻችን እንግዲህ ኢምፖርት እና ኤክስፖርት ላይ ነው የምንሰራ የነበረው የተለያዩ ቅባቶችን እንዲሁም ደግሞ ሰሊጦችን እንልክ ነበረ። ከውጪ ደግሞ የምናስመጣቸው ማቴሪያሎች ደግሞ እንደ ጎማ እንደ ሩዝ እንዲሁም ደግሞ የተለያዩ ኤምዲኤፎችን ወደ ሀገር ውስጥ እናስገባ ነበር ማለት ነው። ስለዚህ ስራችን የጀመረው ኢምፖርትና ኤክስፖርት ላይ ነው ማለት ነው። እነዚህ ኢምፖርትና ኤክስፖርት የምናደርጋቸው የተለያዩ ንግዶች ደግሞ ወደ ተለያየ የኮንስትራክሽን ካምፓኒ ሊድ እንድናደርግ መንገድ ሆኖልናል ማለት ነው። በኮንስትራክሽን ዘርፍ ላይ ባለንበት ጊዜ አንጋፋ ከሚባሉ ሪል ስቴቶች ጋር የመስራት እድሉ አጋጥሞን ነበር። ለምሳሌ ያክል ሀያት ሼር ካምፓኒ፣ ጊፍት ሪል ስቴት፣ ፔትራን ፒኤልሲ እንዲሁም ደግሞ ኢስት አፍሪካ ሪል ስቴቶችንና የተለያዩ የግል ደሞ ድርጅቶችን የቡዛየ ፋውንዴሽንንም ለመገንባት በክተናል። እንዲሁም የአሜባራ ፕሮፐርቲን የኤርታሌ ብሎክን ለመስራትና የራሳችንን አሻራ ለመዋል በክተናል ማለት ነው። ኮንስትራክሽን ዘርፉ ላይ በነበረን ጊዜ ዋይጂ ኮንስትራክሽን ነበር በመባል የምንታወቀው፣ አሁን ደግሞ የራሳችንን ብራንድ በመያዝ ኮምፓስ ፕሮፐርቲ ብ በመሀል ቄራ የመጀመሪያው ሳይታችን ላይ ግራውንድ ፕላስቲክስ አፓርትመንት መቶ ፐርሰንት ያለቀ በሀምሳ ፐርሰንት ቅድመ ክፍያ መግባት የሚቻል እና የተናጠል ካርታ የተዘጋጀላቸው ናቸው። ሁለተኛው ሳይታችን ደግሞ መስቀል ፍላወር ላይ መሀል አደባባዩ ጋር የሚገኝ ሲሆን በሀያ ፐርሰንት ቅድመ ክፍያ የራስዎት ማድረግ የሚችሉት ነው። ሶስተኛው ሳይታችን ደግሞ ካሳንችስ ጋር ይገኛል። በፐርሰንት ቅድመ ክፍያ ይህንንም ቤት የራስ ማድረግ ይችላሉ። እንዲሁም ደግሞ ከጎ ቤቶች ጋር ደግሞ ባደረግነው ስምምነት በመሀል ሳሪስ ላይ ደግሞ እያስከነባናቸው ያለናቸው አፓርትመንቶች አሉ ማለት ነው። የቄራው ሳይታችን ላይ 92 ካሬ፣ 19 ካሬ እና 12 ካሬ ሲኖረን ከ35 ሚሊዮን ብር ጀምሮ የራሶት ማድረግ ይችላሉ። የተናጠል ካርታና ቁልፍ የተዘጋጀላቸው ናቸው። ያለቀው ቤቶች ነው የምንፈልግ ገና የሚሰራ ቤት አንፈልግም ለምትሉ ደንበኞቻችን ይሄኛው ቆንጆ አማራጭ ይሆናል ማለት ነው። የመስቀል ፍላወሩ ሳይታችን ላይ ደግሞ ግራውንድ ፕላስ 14 ሲሆን በፍላወር ሶስት ቤቶችን የያዘ ነው። ከስቱዲዮ ጀምሮ እስከ ባለ አራት መኝታዎችን ያካተቱ ሲሆን ሁለት ሊፍቶች የተገጠመላቸው እና ዘመናዊ የሆነ ካር ሊፍቶችን የሚጠቀሙ ናቸው። እነዚህ አፓርትመንቶቻችን ላይ በ20 ፐርሰንት ቅድመ ክፍያ ብቻ የራሶት ቤት ማድረግ ይችላሉ ማለት ነው። መስቀል ፍላወር ላይ ያለው ሳይታችን ላይ በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንፃችንን ገንብተን 80 ፐርሰንት አድርሰናል። እንግዲህ እዚህ ሳይታችን ላይ በአምስት ሚሊዮን ብር ሙሉ ክፍያ ብቻ የራስዎት ቤት ማድረግ ይችላሉ፣ ወይም ደግሞ በ20 ፐርሰንት ቅድመ ክፍያ እነዚህን ቤቶች ለሽያጭ አቅርበናል ማለት ነው። ሶስተኛው ሳይታችን ደግሞ በመሀል ካዛንችስ ከኢትዮ ሴራሚክ ፊት ለፊት ላይ የሚገኝ ሲሆን ግራውንድ ፕላስ 19 ህንፃ ነው የሚሆነው። መኖሪያ አፓርትመንቶችን እና የንግድ ሱቆችን አካቶ የያዘ ነው የሚሆነው። በ10 ፐርሰንት ቅድመ ክፍያ ከ450 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። የካዛንቺሱ ሳይታችን ላይ ከአራት ነጥብ ሁለት ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥ እንገኛለን። ሌላኛውና የመጨረሻው ኢንተረስቲንግ የሆነው ሳይታችን ደግሞ ከግቡ ቤቶች ጋር ባደረግነው ውል መሰረት አንድ ደንበኛ በራሱ የባንክ አካውንት ቆጥቦ የቤት ባለቤት መሆን የሚችልበትን አማራጭ ነው ማለት ነው ይዘን የመጣ ነው። እዚህኛው ሳይታችን ላይ በካሬ ሰማኒያ ስምንት ሺ ብቻ በመሸጥ ላይ እንገኛለን። ከአንድ ደንበኛ የሚጠበቀው በራሱ የባንክ አካውንት ከ500 ብር ጀምሮ በመቆጠብ የቤት ባለቤት መሆን የሚችልበትን ትልቅ እድል ይዘንላችሁ በተናል። ይህም ሳይታችን የሚገኘው በሳሪስ አዲስ አበባ ግራውንድ ፕላስ 15 ኮምፓውንድ አፓርትመንቶች ናቸው። ቅድም ያልኳችሁ እንግዲህ የመስቀል ፍላወሩ ሳይታችን ይህንን ይመስላል። ከመንገዱ 50 ሜትር ነው ገባ ብሎ ያለው። በስድስት ወር ጊዜ ውስጥ ግራውንድ ፕላስ 14 ህንፃችንን ይሄን የመሰለ ህንፃ ሰርተን ለእናንተም አክርበናል ማለት ነው። እነዚህ አፓርትመንቶቻችን ላይ የተለያየ ካሬ አማራጭ አላቸው። ከ49 ካሬ ከስቱዲዮ ጀምሮ እስከ 259 ካሬ ከ5 ሚሊዮን ሙሉ ክፍያ ጀምሮ እየሸጥ እንገኛለን። ይህ አፓርትመንታችን እንግዲህ በተለያየ አቅጣጫ መሄድ የሚያስችል ሲሆን በዚህ በኩል የወሎ ሰፈር ይኖራል፣ ጋዜቦ እና ደንበል እንዲሁም ደግሞ ወደ ጎርጎሪዮስ አደባባይ የሚወስድ ነው። ስለዚህ አማካኝ ቦታ ላይ ያለ ነው ማለት ነው። አሁን ደግሞ የምንገኘው የቄራው ሳይታችን ላይ ሲሆን የተናጠል ካርታና ቁልፍ የተዘጋጃላቸው ቤቶች ናቸው። ስለዚህ ዛሬውኑ በሀምሳ ፐርሰንት ቅድመ ክፍያ መግባት ለሚፈልጉ ደንበኞቻችን እነዚህ ቤቶች ዝግጁ ናቸው ማለት ነው። እንዳሳየኋችሁ፣ ሁለት ቤቶች ናቸው በፍሎር ያላቸው፣ ሰፊ የሆነ ኮሪደር እና በጣም ቆንጆ ደረጃ ይኖራቸዋል። ለነዚህ ለሁለት ቤቶች አንድ ሊፍት አዘጋጅተናል ማለት ነው። ስለዚህ እነዚህን ቤቶች በሀምሳ ፐርሰንት ቅድመ ክፍያ፣ የቀረውን ደግሞ በራሳችሁ በምትፈልጉት አማራጭ ማድረግ ትችላላችሁ ማለት ነው። ምን ጠብቃላችሁ? እነዚህ ቤቶች እናንተን ይጠብቃሉ። እንደምታዩት እንግዲህ የቄራው ሳይታችን ላይ ስትገዙ ይሄንን የመሰለ ሰፊ ቴራስ ለተለያየ ለልደት ሆነ፣ ለክርስትና ሆነ ለሰርግም ይሆናል፣ ትልቅ ቴራስ ይኖራቸዋል ማለት ነው። እንግዲህ በቂ የሆነ ኢንፎርሜሽን ሰጥቻቸዋለሁ ብዬ ተስፋ አደርጋለሁኝ ሳይታችንን መጎብኘት ከፈለጋችሁ ወይም ደግሞ የበለጠ ኢንፎርሜሽን ማግኘት ከፈለጋችሁ ከስር በምናስቀምጥላችሁ ቁጥር ልታገኙን ትችላላችሁ። ኮምፓስ ፕሮፐርቲ